እንደምንላችኋል ከኢቢሲ የሰባት ሰዓት ዜና አርስተ ዜናውን በማስፈለም እንጀምራለን። የጃፓን የውጭ ንግድ ድርጅት ጄትሮ የሀገሪቱ ባለሀብቶች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ በማድረግ በኩል ትልቅ አስተዋጽኦ እንደሚያበረክት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። የአፋር ህዝብ በሚል ስያሜ ከአራት መቶ በላይ ሰራዊት ይዞ በኤርትራ አካባቢ መሽጎ የትጥቅ ትግል ሲያካሄድ የነበረው ቡድን በሰላማዊ ድርድር ወደ ሀገሩ ተመለሰ። አብራችሁን ሆኖ የሰዓቱ ዜና ማቀርብላችሁ ተመስገን በየነ ነኝ። የጃፓን የውጭ ንግድ ድርጅት ጄትሮ የሀገሪቱ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ በማድረግ በኩል ትልቅ አስተዋጽኦ እንደሚያበረክት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ድርጅቱ ቢሮውን በኢትዮጵያ ከፍቷል። ዝርዝሩን ያዘጋጀው ጌታቸው ባልቻ ነው። የጃፓን የውጭ ንግድ ድርጅት ጄትሮ ሃገሪቱ ከተቀረው ዓለም ጋር የንግድና ኢንቨስትመንት ትስስሯን ለማጠናከር እንደ አውሮፓውያኑ አቆጣጠር በ1958 የመሠረተችው ነው። በዓለም ላይ በሰባ ሀገራት ቅርንጫፍ ያለው ድርጅቱ በኢትዮጵያን ቢሮውን ከፍቷል። የጃፓን ባለሀብቶች በኢትዮጵያ ያላቸው ኢንቨስትመንት ተሳትፎ የሁለቱ ሀገራትን የቆየ ግንኙነት ያህል አለመሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። ድርጅቱ በኢትዮጵያ ቢሮውን መክፈቱ ሀገሪቱ ያሏትን በርካታ የኢንቨስትመንት አማራጮች ለጃፓን ኩባንያዎች በማስተዋወቅ መዋለ ንዋያቸውን እንዲያፈሱ የላቀ አስተዋጽኦ አለው ነው ያሉት። ትሬንድ ኦፍ ጃፓኒዝ ካምፓኒስ ፕሪ ኢንቨስትመንት ቪዚት ቱ ኢትዮጵያ ኢዝ ኢንክሪዚንግ። የጃፓን ባለሀብቶች የኢትዮጵያን ኢንቨስትመንት አማራጮች ለማየት በብዛት እየመጡ ይገኛሉ። ነገር ግን የሀገሪቱ ኩባንያዎች በተጨባጭ ያላቸው ኢንቨስትመንት ተሳትፎና የሁለቱ ሀገራት ኩባንያዎች የንግድ ግንኙነት አነስተኛ የሚባል ነው። ኢትዮጵያ የጃፓንን ባለሀብቶች ለመሳብ ከፍተኛ ፍላጎት አላት። በዚህ ረገድ የጃፓን የውጭ ንግድ ድርጅት የሀገሪቱ ኩባንያዎች እዚህ መጥተው እንዲሰሩ በማድረግ በኩል ድርሻው የላቀ ነው። የጃፓን የውጭ ንግድ ድርጅት ቢሮው እስከተዘጋበት 1974 ድረስ በኢትዮጵያ ሲሰራ ቆይቷል። ድርጅቱ ቢሮውን በኢትዮጵያ በድጋሚ እንዲከፍት ሀገሪቱ ባለፈው ዓመት ጥር ወር ላቀረበችው ጥያቄ የጃፓን መንግስት ፈጣን ምላሽ መስጠቱን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አዳህኖም ገልጸዋል። ድርጅቱ ለኢትዮጵያ ልምዱን በማካፈልና የአቅም ግንባታ ድጋፍ በማድረግ ረገድ ጠቀሜታው ከፍተኛ መሆኑንም የገለጹት ድርጅቱ ባለፉት 58 ዓመታት የጃፓንን የውጭ ንግድ በማበረታታት በኩል ትልቅ ልምድ አለው። ከዚህ አንጻር ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በጋራ በመስራት ሌሎች መሰል የመንግስት ተቋማትን አቅም በመገንባት ረገድ ትልቅ ድጋፍ እንደሚያደርግልን እንጠብቃለን። ኢትዮጵያና ጃፓን በሌሎች ዘርፎች ያሏቸውን ግንኙነቶች በንግድና ኢንቨስትመንት መስክ ለማጠናከር ድርጅታቸው እንደሚሰራ ሊቀመንበሩና ዋና ስራ አስፈጻሚው ሂሮዬ ኢሺጌ ተናግረዋል። ዋናው ተግባራችን የጃፓን ባለሀብቶች ወደ ኢትዮጵያ መጥተው መዋለ ንዋያቸውን እንዲያፈሱ ማድረግ ነው። በኢትዮጵያ ሁለተኛው የእድገትና ትራንስፎርሜሽን እቅድ ውስጥ የድርሻችንን በመወጣት ለሀገሪቱ እድገት በጋራ እንሰራለን። የጃፓን ባለሀብቶች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ በጋራ መስራት የሚያስችል ስምምነትም በኢትዮጵያ ኢንቨስትመንት ኮሚሽንና በጃፓን የውጭ ንግድ ድርጅት መካከል ተፈርሟል። የማይክሮሶፍት ኩባንያ መስራችና ባለቤት ቢል ጌትስ በኢትዮጵያ በግብርና በጤናና በሌሎች ዘርፎች የሚያደርጉትን ድጋፍ ለማጠናከር የሚያስችል ጉብኝት በኢትዮጵያ አደረጉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከቢል ጌትስ ጋር በነበራቸው ቆይታ በሀገሪቱ እየተከናወኑ ባሉ የልማት ስራዎችና በዘላቂ ልማት ግብ ኢትዮጵያ እየሰራችባቸው ስላሉ ግቦችም ተወያይተዋል። በቢልና ሚሊንዳ ጌትስ ፋውንዴሽን ድጋፍ ከሚያገኙ የአፍሪካ ሀገራት ውስጥ በተሻለ አፈጻጸምና የልማት ስራ ኢትዮጵያ በሞዴልነት የምትጠቀስ ሀገር መሆኗን የፋውንዴሽኑ የአፍሪካ ምክትል ዳይሬክተርና የአፍሪካና የአፍሪካና የኢትዮጵያ ተወካይ አቶ ሀዲስ ታደሰ ተናግረዋል። ኢትዮጵያ የእድገትና ትራንስፎርሜሽን እቅዷን ከዘላቂ ልማት ግቦች ጋር በማስተሳሰር መስራቷ ደግሞ ውጤታማ እንድትሆን እያስቻላት መሆኑን የገለጹት ጠቅላይ ሚኒስትሩ ልዩ አማካሪ ሚኒስትር ዶክተር አርከበ ቁባይ ናቸው። ኢትዮጵያ በግብርና፣ በጤና፣ በመሰረተ ልማትና ሌሎች ዘርፎች ለምታደርገው የልማት ስራ ከቢልና ሜሊንዳ ጌትስ ፋውንዴሽን የምታገኘውን ድጋፍ የተጠናከረ እንዲሆን ያስቻላት መሆኑንም ጠቅሷል። ዶክተር አርከበ በአየር ንብረት ለውጥ የማይበገር የአረንጓዴ ልማት ኢኮኖሚን ለመገንባት ላቀረችው ኢትዮጵያ ከብክለት ነጻ የሆኑ የኢንዱስትሪ ፓርኮችን በመገንባት ዘርፉ ያላትን አቅም ማሳደግ ቀጣይ ስራ እንደሆነም ተናግረዋል። የዘገበችው ሪፖርተራችን የልቤ የማዘንጊያ ናት። የአፋር ህዝብ በሚል ስያሜ ከአራት መቶ በላይ ሰራዊት ይዞ በኤርትራ አካባቢ መሽጎ የትጥቅ ትግል ሲያካሄድ የነበረው ቡድን በሰላማዊ ድርድር ወደ ሀገሩ ተመለሰ። ቡድኑ በአፋር ክልል በሚካሄዱ የልማት መስኮች ተሳታፊ እንደሚሆን የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብዴፓ ለኢቢሲ አስታውቋል። ዝርዝሩን ያዘጋጀው ጥላሁን ካሳ ነው። ራሱን የአፋር ህዝብ ፓርቲ እያለ የሚጠራው አራት መቶ አባላት ያሉት ቡድን በኤርትራ መሽጎ የትጥቅ ትግል ሲያካሄድ ቆይቷል። ከሰራዊቱ አባላት መካከል በሰሜን አሜሪካ ይኖሩ የነበሩ እንዳሉም ታውቋል። ይህ የተቋሚ ቡድን በተደጋጋሚ ከአፋር ክልል መንግስትና ከመሪ ፓርቲው አብዴፓ ጋር ሰላማዊ ድርድር አድርጎ ለሰላማዊ ትግሉ ቅድሚያ በመስጠት ወደ ሀገሩ መመለሱ ነው የቡድኑ ሊቀመንበር አሎ አይዳሂስ የተናገሩት። ሊቀመንበሩ ወደ ሀገራቸው የተመለሱ የቡድኑ አባላት የሀገሪቱን ህገ መንግስት አክብረው በሰላማዊ መንገድ ለመንቀሳቀስ ከስምምነት መደረሱን ተናግሯል። ከመንግስት ሲንጠይቅና ሲንቃወም የነበርናቸው ናቸው፣ ማህበራዊ ኢኮኖሚያዊና ፖለቲካዊ ጥያቄዎች ላይ ስምምነት ላይ በመድረሳችን ከዛሬ ጀምሮ የፖለቲካ የትግል ስልታችንን ወደ ሰላማዊ ትግል በመለወጥ በአገራችን እየተደረጉ ባሉት ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎችን ሙሉ በሙሉ በመደገፍና በመሳተፍ የህዝባችንን ኑሮ ለመለወጥ በትጋት ለመስራት ዝግጁ ነን። በምክትል ርዕሰ መስተዳድር ማዕረግ የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብዴፓ ጽሕፈት ቤት ኃላፊ አምባሳደር ሀሰን አብዱል ቃድር ወደ ሀገራቸው የገቡ የቡድን አባላት በክልሉ በሚካሄዱ የተለያዩ ልማት ስራዎች ተሳታፊ እንዲሆኑ በትኩረት ይሰራል ብለዋል። አብዴፓ የሚመራው የአፋር ብሔራዊ ክልላዊ መንግስት የአፋር ህዝብ ፓርቲ ከነበረበት የትጥቅ ትግል ወደ ሰላማዊ ትግል እንድመለስ በተለያዩ ጊዜ ባደረግናቸው ውይይቶች የመቋጫ ውይይት ናደርግ ነው። ይሄ ውይይት በተሳካ ሁኔታ ጨርሰናል። የአፋር ክልል ርዕሰ መስተዳደር ሀጂ ስዩም አወል በበኩላቸው የቡድኑ አባላት ወደ ሀገራቸው በመመለሳቸው የክልሉ ህዝብና መንግስት ደስተኛ መሆኑን ገልጸዋል። በአማራ ክልል ራያ ቆቦ ወረዳ በመስኖ እያመረቱ የሚገኙ አርሶ አደሮች የድርቁን ተጽዕኖ መቋቋማቸውን ተናገሩ። በወረዳው በድርቁ የተጎዱ ከ9 ሺህ በላይ ሰዎች ደግሞ የአስቸኳይ የምግብ እህል ድጋፍ ሲቋቋሙ ድረስ እየተደረገላቸው ነው። ብርሃኑ አለሙ ተጨማሪ አለው በአማራ ክልል ባለፈው የምርት ዘመን በተከሰተው ድርቅ ከፍተኛ የሰብል ምርት መቀነስ ከታየባቸው አካባቢዎች መካከል በሰሜን ወሎ ዞን 240 ሺህ ሕዝብ የሚኖርበት ራያ ቆቦ ወረዳ አንዱ ነው። ድርቁ ከፍተኛ ጉዳት ያደረሰባቸው 990 የወረዳው ነዋሪዎችም እጃቸውን ለአስቸኳይ ጊዜ የምግብ እህል ድጋፍ ዘርግተዋል። እየተሰጠ ያለው ድጋፍ መቀጠሉንም ተመልክተናል። በሌላ በኩል የመስኖ ውሃ አማራጮች በሚገኙባቸው የወረዳው አካባቢዎች የሚገኙ አርሶ አደሮች በመስኖ የተለያዩ ሰብሎችን በማምረት የድርቁን ተጽዕኖ መቋቋም አቋም ችለዋል። 1800 የሚሆኑ አርሶ አደሮች ከ2800 ሄክታር በላይ በሆነ መሬት በመስኖ እንዲያመርቱ እድል የፈጠረው የቆቦ ጊራና ከርሰ ምድር ውሃ መስኖ ፕሮጀክትም በዚህ ላይ ከፍተኛ እገዛ አድርጓል። የአቧሬ ቀበሌ አርሶ አደሮች ከተጠቃሚዎቹ መካከል ናቸው። ድርቁ ቢከሰትም መንግስት ውሃ ያወጣ ለ ከርሰ ምድር ውሃ ሽንኩርት አምርቻለሁ። ቀጣይም ውሃው ክረምቱ እንዲያቢልም ውሃው ይለቀቀን በውሃው አመርታለሁ። መስኖ እንጠቀማለና ጤፍ፣ ማሽላ እናመርታለን። የመጣልን ዘር አለ ጊራና የሚባል ማሽላ ነው። እሱን ያው ጥሩ ዝርያ ነው የቀረበልን ነው። አሁንም በዘር ማባዛት ራሱ ኪሎ 15 ብር ሂሳብ ሽጠናል። መስኖ በሌላቸው ቦታዎች ላይ በዘንድሮ አመት ያው የተጎዱ አካባቢዎች አሉ። እንደኛ አካባቢ ግን ለእንስሳት መኖና ለራሳችንና ተቋቁመን ነው ያለ ነው። በሰሜን ወሎ ዞን ባለፈው የድርቅ አደጋ ከግማሽ ሚሊየን በላይ ሕዝብ የተለያየ መጠን ያለው ጉዳት የደረሰበት ሲሆን በአብዛኛው የዞኑ አካባቢዎች በዘንድሮ በልግና መኸር ምርት ዘመን ያለው ዝናብ ስርጭት የተሻለ መሆኑን የዞኑ ግብርና መምሪያ አስታውቋል። በዞኑ በመኸሩ ብቻ 240 ሺ ሄክታር መሬት በሰብል የሚሸፈን ሲሆን ከግማሽ በላይ የሚሆነው ተከናውኗል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ብርሃኑ አለሙ ነኝ ከቆቦ። ከ27 ቢሊዮን ብር በላይ በሆነ ወጪ የተገነባው የወረታ ከተማ የውሃ ተቋም በመበላሸቱ ምክንያት ነዋሪዎች ለውሃ እጥረት መዳረጋቸውን ገለጹ። የአማራ ውሃ መስኖና ኤነርጂ ቢሮ ደግሞ የውሃ ተቋሙ የተበላሸው በማሽኖች የጥራት ጉድለት መሆኑን ያስታወቀው ግንባታውን ያከናወነው የአማራ ውሃ ስራዎች ኮንስትራክሽን ድርጅት በበኩሉ ለውሃ ተቋሙ ብልሽት ኃላፊነቱን ወስዳለውኝ ለማስተካከልም እየሰራሁ ነው ብሏል። ደምስ መኩሪያው ከ75 ሺህ በላይ ነዋሪዎች ያሏት የወረታ ከተማን ሙሉ በሙሉ የንጹህ መጠጥ ውሃ ተጠቃሚ ለማድረግ የአማራ ውሃ መስኖና ኤነርጂ ቢሮ ከወረታ ከተማ አስተዳደር ጋር በመቀናጀት በ2006 ዓ ም ወደ ስራ ገብቶ ነበርም ለከተማዋ በሴኮንድ 40 ሊትር ውሃ ማመንጨት የሚችል የውሃ ጉድጓድ ተቆፍሮ አስፈላጊ የውሃ ማጠራቀሚያ ጋኖችና የውሃ መግፊያ ቴክኖሎጂዎች ተሟልተው ግንባታውን በተቋራጭነት ሲያከናውን የነበረው የአማራ ውሃ ስራዎች ኮንስትራክሽን ድርጅት ከወረታ ከተማ አስተዳደር ጋር በያዝነው ዓመት ታህሳስ ወር ጊዜ ይሁን እንጂ ርክክቡ በተፈጸመ ጥቂት ቀናቶች ከዋናው የውሃ ምንጭ የሚገኘውን ውሃ ወደ ከተማዋ የውሃ ማጠራቀሚያ ጋን የሚገፉት ማሽኖች በመሰበራቸው ምክንያት የውሃ ተቋሙ ከአገልግሎት ውጭ መሆኑን የወረታ ከተማ ውሃ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ ጸጋ በየነ ለኢቢሲ ገልጸዋል። ጊዜው ርክክብ በተሳስ 25 ነበር ያደረግነው። የሚሰራና የማይሰራ መሆኑ ከተሞከረ በኋላ እኛ ስጋት እንዳለን ይሄ ቃል ይሰራ እንደማይችል ገልጸን ነበረ የከተማ አስተዳደሩን ባለበት፣ የውሃ ቢሮውን ባለበት ነገር ግን ይሞከር ተባለ። ልክ በበነጋው ነው ተሰውሮ የቆመው። ገና ቀሪ ክፍያዎች እያሉበት በእስካሁኑ ሂደት ከ27 ሚሊዮን ብር በላይ ውጭ የተደረገበት የወረታ ከተማ የውሃ ተቋም መበላሸት የከተማዋ ነዋሪዎች ዳግም የውሃ ችግር ውስጥ አስገብቷቸዋል። እሆ ተጀመረ ተባለ፣ አንድ የተደቀቀልና እዛ በኋላ ተበላሸ ተብሎ እስካሁን ምንም አይነት ውሃ እናገኝም። የውሃ ማጠር እንደዚህ የተከሰተው ሁለት አመት ይሆነዋል። ውሃ የምናገኘው ከሁለት ሳምንት ሁለት ቀን ይመጣልናል። ከዛ ባሻገር ያው እዚህ እየመጣ ነው የምንቀደው። ለወረታ ከተማ አስተዳደር ውሃ አገልግሎት ጽሕፈት ቤት ስራ አስኪያጅ አቶ ጸጋይ በየነ የውሃ ተቋሙ ርክክብ በተፈጸመ አጭር ጊዜ ለምን እንደተበላሸ ጥያቄ አንስተንላቸው ነበር። ም የቀረበው እቃ ጥራትም የለውም ለህብረተሰቡ አገልግሎት ይሰጥ አልቻለም። የፈሰሰበትም ብር ያህል ወይም መዋለ ንዋይ ያህል አገልግሎት መስጠት አይችልም። ስለዚህ መቀየር አለበት ነው። የአማራ ውሃ መስኖና ኢነርጂ ምክትል ቢሮ ኃላፊ አቶ ይመር ሀብቴ በበኩላቸው በውሃ ተቋሙ ላይ ለተፈጠረው ችግር የስራ ተቋራጩ ኃላፊነቱን ይወስዳል ብለዋል። እኛ ወል ያዝ ነው አማራ ውሃ ስራዎች ኮንስትራክሽን ድርጅት ጋር ነው ጥራት ያላቸውን ፓምፖች ገዝቶ አቅርቦ መትከል ሲገባው አላደረገም። ይህ በመሆኑ ችግሩ ተከስቷል። ኃላፊነቱም የሱ ነው። በአማራ ውሃ ስራዎች ኮንስትራክሽን ድርጅት የምዕራብ አማራ ኮንስትራክሽን ጽህፈት ቤት ኃላፊ ዶክተር ደረጀ ተስፋሁን የውሃ ተቋሙ ከአገልግሎት ውጭ ለመሆኑ መስሪያ ቤታቸው ኃላፊነቱን ይወስዳል ብለዋልም። ኃላፊነቱን ወስደን እየተንቀሳቀስን ያለነው እኛ ለ ምክንያቱም ጊዜያዊ ርክክብ ፈጽመናል። ለተከታታይ ወራት ሲሰራ የቆየ ነው። ስለዚህ እሱንም ወስደን ነው መፍትሄ ለመፈለግ ጥረት እያደረግን ያለ ነው። ብረታ ከተማ የውሃ ተቋም ብልሽት የአማራ ክልል ምክር ቤት በቅርቡ ባካሄደው ጉባኤም በአፋጣኝ መፈታት እንዳለበት አቅጣጫ ተቀምጧል። ለኢቢሲ ለተጠናቀረው ዘገባ ደምስ መኩሪያ ከባህር ዳር። ሕገ ወጥ ደላሎች የተሻለ ጥቅም ታገኛላችሁ በሚል አጉል ተስፋ ዜጎችን እያስኮበለሉ ለእንግልትና ለሞት እየዳረጉ መሆናቸውን በሱዳን የሚኖሩ ኢትዮጵያውያን ተናገሩ። ሀገር ውስጥ ሰርቶ መለወጥ የሚቻልበት እድል በተፈጠረበት ዜጎች ስለ ስደት ማሰብ እንደሌለባቸውም ነው አስተያየት ሰጪዎቹ የተናገሩት። ያነጋገራቸው ስለሺ ደምሰው ነው። አሁን አሁን ሰዎች መዳረሻቸው የትን እንደሆነ እንኳን በቅጡ ሳይለዩና ምን እንደሚጠብቃቸው በውል ሳይገነዘቡ በህገ ወጥ ደላሎች ተሰብከው በረሃና ባህር ሲያቋርጡ ብዙዎች ህይወታቸውን ያጣሉ፣ ለአካል ጉዳት ይጋለጣሉ፣ ለስነልቦና ጫናም ሰለባ ይሆናሉ። ህገ ወጥ አስኮብላዮች ወገኖቻቸውን ለሰቆቃና ለሞት ሲያዘጋጁ ቅንጣት መጨነቅና ሰብአዊ ርኅራሄ አይነበብባቸውም። በቅርቡ በሱዳን ያነጋገርኳቸው ኢትዮጵያውያን ይህንኑ ሀቅ ይመሰክራሉ። እኛ ከዛ ስንመጣ መልካም ነገር የምናገኝ መስሎ ነው የመጣ ነው። ግን እዚህ ጋር እንደመጣ ነው እና እንደሰማ ነው አይደለም ያገኘ ነው። በጣም አሳዛኝ ነገር ነው። እህት ወንድሞቻችንን በሞት እናጣለን፣ ይደፈራሉ፣ እስር ቤት ይንከራተታሉ። ለስራ ቦታ ወደ አዲስ አበባ ነበር የሄዱቴ። ከዛ ታለው ው ጥሩ ነው የምትኖሪ ወዚህ ብሎ ወዛ መጡኝ ከዚህ ከመጣ ብዙ ፈተና ደርሶብያል። ሴት እህቶቻችን እንደኔ ሴት እህቶች በጣም እየተጎዱ በጫካ ስንመጣባብ እየነደፋቸው ብዙ እየወደቁ እያየን ጥለናቸው ይሄድነን። አብዛኞቹ ደላላዎች አታለው እንዲመጡ ያደርጓቸው ነው። ፍላጎት አለ መምጣት ግን፣ ይህ ፍላጎት ሁኔታውን አውቀውና ተረድተው ወስነው አይደለም የመጡት። ስደትን እንደ አማራጭ መውሰድ አይገባም የሚል እምነትም አላቸው። ሀገራችን እያደገች እያለን ያው ወደ ሀገራችን እንሄዳለን እንላለን። ያዝነው ይሄን እያለው ይበቃ ብዬ ለመሄድ ስሞክር አሁንም ያን ጨርሳለሁ። አሁን እዛው ላይ ነው በቃ ያለው እና ጥሩ ኑሮ አይደለም ያለ ነው። በኛ ይብቃ ስደት ምን አይነት ኖር እንደሆነ ምን አይነት ክብር እንደሚቀንስ አገር ምሮነ እንዳለና እንደሚያደርግ በእኛ ይማሩ ነው። ለምን እዚህ ሀገር ትመጣለ? በትንሽ ነገር ትታለልና ልጅ ትወልዳለ ያን ልጅህን እንኳን ማሳደግ የማትችልበት ደረጃ ላይ ነው ያለው። ስለዚህ ምንም ቢሆን አገር ይሻላል። በሱዳን የኢትዮጵያ አምባሳደር አባዴ ደግሞ ሕገወጥ ስደትንና ህገ ወጦችን ለመታደግ መንግሥት የጀመረውን ብሔራዊ እንቅስቃሴ ሊገፋበት እንደሚገባ ገልጸዋል። በምክትል ጠቅላይ ሚኒስትራችን የሚመራ ኮሚቴ አለ። ይሄ ተጠናክሮ ስራ ከቀጠለ እና ደግሞ የሕጉም እነዚህ በደላሎች ላይ የሚወሰደው እርምጃም ጠቅ ካለ ይሄ አሁን ካለው በጣም ከፍተኛ በሆነ መንገድ ያጠባዋል የሚመጣው ቁጥር የሚቀንሰዋል፣ የሚል እምነት አለ። በድሬዳዋ ከተማ አስተዳደር ስር በሚገኘው የሀርላ ጥንታዊ የከተማ መካነ ቅርስ አስፈላጊውን እንክብካቤና ጥበቃ ሊደረግለት እንደሚገባ የአካባቢው ነዋሪዎች ተናገሩ። የከተማው አስተዳደር በበኩሉ የሀርላ ቅርስ አካል የሆኑ የመግቢያ ገንዘቦችና ሳንቲሞች በመሰብሰብ ትኩረት አድርጎ እየሰራ መሆኑን ነው የገለጸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል። የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግቦ አዲስ የዩቲዩብ ድረገጽ ከፍቷል። በቅድሚያም www ዩቲዩብ ኮም ኢቢሲ ወርልድ ብለው ይግቡ። ወደ መጀመሪያው የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታታይ ይሆኑ። ትኩስና ዕለታዊ ዜናዎች፣ ፕሮግራሞች፣ ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ወይም ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩቲዩብ ገጻችን ዕለታዊ የሚሆኑ ቆየት ያሉ ዜናዎች፣ ዶክመንተሪ ፊልሞች፣ ሳምንታዊ ፕሮግራሞች፣ እንዲሁም በቀጥታ ስርጭት የተላለፉ ዝግጅቶች፣ ድራማዎች በየትኛውም ጊዜና ቦታ በየትኛውም መንገድ ለማግኘት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን